ከተኛሽ ስንት ቀን ሆነሽ? እሱን ነው ግን ይጠቅማል። እኔም ማስጨነቅ ያስደስታል። በፍጹም ግን ትወደኛለህ? አዎ፣ የምወደው ግን አንቺን ሳይሆን ከአንቺ ጋር መሆኑ ነው። አንቺ እኔ እስካልሆንሽ ድረስ ሙደድ። እሺ፣ ለአንድ ቀን እንኳን ሰላም ስጠኝ። ለአንድ ቀን እንኳን በሰላም ልደር። እኔ በአንቺ ፍቅር ዘላለሚን እንቅልፍ ሰጠ አንድ ቀን ተኛው እንኳን ብለሽኛል። ገና ምን አየሽ እንቅልፍሽ ነው መነሳሽ። ከዚህም በላይ ብዙ አሰቃቂ ነገሮች ከመፈጠራቸው በፊት ምርጫሽ አንድና አንድ ብቻ ነው። ባልችን ፍቺና ከኔ ጋር ለአንድ ሳምንት ረፍት ማግኘት ከፈለግሽ አንድ ምርጫ ልስጥሽ። እኔ ቤት እንሄድና እነዚህ እንቡጥ የሆኑ ከንፈሮችሽን እንድል የማታውቃትን ሴት ነው አፈቀርኩሽ ብለን የምታውራው? እዚህ ምድር ላይ አንድ አንተ ብቻ ብትቀር እንኳን ሞትን እመርጣለሁ። እሺ፣ ሞት ነው አይደለ? እዚህ ምድር ላይ የሚያስፈራው ከአንተ ሞት ይሻልኛል። እመዬ፣ የዛሬውን አዳርሽን ስታይ ይሄ ንግግርሽ ይጸፅልሻል። ትችላል። የፈለግከው ማድረግ ትችላለህ። ምንም ማታወ በእኔ በአንተም ላይ በምትልከው ማጋነት ላይ የሞት አምላክ አለ። እዙን ሰዓት በእኛ ላይ የደረሰ ማንም ላይ ደርሶ አይቼም ሰምቼም አላውቅም። እኛ ላይ የሆነው ለሰሚ ግራ ነው፣ ለፍርድም አይመችም። ሁሌም ፀሐይ እንዳትጠልቅ እንመኛለን። ጨለማ ለእኛ ጭንቅ እንጂ እረፍት ይዞ አይመጣም። የሚወደኝ ሰው እኔን ለማግኘት በሚያደርገው ክፉ ስራ ሕይወታችንን ወደ ሲኦልነት ለወጠ። ሰው የማይረዳልን ጭንቀት፣ ሕክምና የሌለው ስቃይ፣ ሕግ የማያምንልን በደል፣ ሳይንስ የማያውቀው አካል። ስንት እንቅልፍ አልባ ሌሊቶችን አሳለፍን። ሲፈልግ እሳት ሆኖ እየፈጀን ሲሻው ጦር ሆኖ የወጋን፣ ሰላማዊ ህይወታችን በቅጽበት ወደ ስቃይ ለወጦታል። ወደድኩሽ ያለኝ የራስ ወዳድ ሰው ቤታችን ውስጥ አውሬ ሆኖ ገብቶብናል። ለማላዋይ የምወደውን ባሌን ለማድራን ምን ላድርግ? የምወደውን ባሌን ትቼ ወደ እሱ መሄድ ወይስ እስከ ሞት ድረስ መታገል? ከክፉ መንፈስ ጋር ታግሎ ይረታ ይኖር ይሆን? ለቤት ወላሂ ላዚም አልሄድ። እንዴ ያስጨነቀሽ? እንጂ ኒማ ማየት አለብኝ። ጀሙዬ ምን በወጣሽና ነው ከኛ ጋር ስትሳቀቅ የምታድሪ? አረ ወላሂ እኔ ጀሚላ ነኝ ጂኒፈርች የምሳቀቀው። ተይ እንጂ እየተዋወቅን ኮሽ ሲል በአንድ ድንጋጤ ነፍሰሽ የምትወጣ ሴትዮ፣ በትፎክር አታስቢ። ይምሽና ምን እንደማደርግ ታያለሽ። ጭራሽ አይነጋ መስሏት ቋት ምን አለች ነው ያሉት ጀሙዬ ብትጂ ነው የሚሻለው። እንዴ እኔ ጓደኛሽ አይደለሁ? በችግርሽ ጊዜ ከጎንሽ ካልሆንኩ ምኑን ጓደኛ ሆንኩሽ? የደስታ ቀንማ አጃቢው እኮ ብዙ ነው። ግድ የለሽም ትጂዬ። ጂኒ ጉልበት የለውም አትፍሪ። በዛ ላይ ደግሞ ቤተሰብም አይፈቅድልሽም እዚህ እንድታድሪ። ስለ ቤተሰብ አትጨነቂ። ችግሩን ለእናቴ ባል ነግራትም አንቺ ጋ ማደር እንዳለብኝ አሳምኛታለሁ። እሺ ግን ካልሽ ግን ብትጂ ይሻል ነበር። ደግሞ አትጨነቂ። የሰየ ስራ የትም አያደርስም። አይዞሽ ኖች ነው። ሞት እኮ ነው። ይህንን ልብ ይዘሽ ነው እንደዛ ስደነፍ የነበረው። አይ ጀሚላ፣ በያውን ተረጋጊ። ገና ምን ሆና አየሽሆናት ሌሊቱን ሙሉ እኮ ነው የምናብደው። ጀሚላ ተማሪ ሳለን ጀምሮ ጓደኛዬ ነበረች። ምስኪናት ጥሩ መካሪ ም ይህንን ጉዳይ ካማከርኳት ጀምሮ ልታምነኝ አልቻለችም። አይታ እንድታምነኝ የግድ ቤት መተማደር ነበረባት እና ማየት። የኔ ሕይወት በድንገት መመሰቃቀል እሷንም አስጨንቋታል። ደህና ነኝ ማለት እንዴት ምኞት ነው። ደህና ለመሆን ሁሌም አብሮናለን። ሕይወት ማለት ሳይፈሩ በድቅድቅ ጨለማ ውስጥ መሄድ ነው። ድንገት ጉድጓድ ውስጥ ልንገባ እንችላለን። ከጉድጓዱ ለመውጣት እንታገላለን፣ ወይ ሰምጠን እንቀራለን፣ ወይ ደግሞ ወተን አሸናፊ እንሆናለን። የሚያሳዝነው አንዱን ጉድጓድ ታግለን ስንወጣ ሌላ ጉድጓድ ይጠብቀናል። እኔ ምናልባት ቤቴ ውስጥ ካሉ ጥልቅ ጉድጓድ ውስጥ በአንደኛ ውስጥ ገብቻለሁ። ትዳሬ፣ ህይወቴ፣ ባሌ ወደድኩሽ ባለኝ ሰው፣ በእርግጥ ሰው ለማለት ይከብደኛል። ምክንያት አደጋ ውስጥ ገብቷል። ደስተኛ ነበር። ከዚህ በኋላም ደስተኛ እሆናለሁ ብዬ አስብ ነበር። ግን ግን ህይወት ሌላ ጉድጓድ ውስጥ ከተተቸው ይዞህ ያልፋል። የማያልፍ የት አለ? ይሄው እስካሁን ምንም ነገር አልመጣም። የለም እኔ ጭንቅላት ጭንቅላቴ ሊፈነዳ ነው። መልስ ያጣሁለት ጥያቄ አእምሮ ውስጥ እየተመላለሰ እየረበሽ ነው። ይኸው ጂኒ አላማው ምን ሆነና እንድንጨነቅ እኮ ነው የሚፈልገው። አይዞ ለእርሱ መድኃኒቱ ተቃራኒውን ማድረግ ነው። እኔ እኮ ግራ አይገባኝ እሺ በሰው ሕይወት ውስጥ አይቼም ሰምቼም የማላውቀው ነገር በሕይወት ውስጥ ሲገባ፣ እሺ እንዴት ብዬ ፕሩቭ ላድርግ? ሞኛ አትሁን። እኔ ያውቃለሁ መንፈሳዊ የሆነ መፍትሄ ያለው የማርነው ትምህርት እንደዚህ የሚባል ነገር የለም፣ መንፈስ የሚባል ነገር የለም ጨርሶ። ሆኖ እንዴ፣ እኛ የተማርንበትን ማን እንደጻፈው በምን እናውቃለን? ራሱ ጂኒ የጻፈውንስ ቢሆን እየተማርን ያለ ነው። በአይናችን የምናየውን ነገር ነው ማመን ያለብን። አስበሽዋል። በዚያ መክኔ ከሆነ እኮ የቢንግ ባንግ ቴዎሪ ራሱ ይፈልሳል ማለት ነው። ሴጣን በምድር ላይ አለ ከተባለ እስከዛሬ የተማርኩት ትምህርት በሙሉ ውሸት ይሆናል ማለት እኮ ነው። ሱብሃን አላህ እስካሁን ድረስ ሸይጣን የለም ብለህ ነው እንደምታስበው? አይ ይች አለም የተፈጠረችው በአጋጣሚ ነው ተብለን አይደል የተማርነው? በፍንዳታ የሰው ልጅ የተፈጠረው በለውጥና በዝግመን ነው ተብሎ አይደል የተነገረ? አዑዙ ቢላህ አንተ ራሱ ሰይጣን አይደለ እንዴ? ይህንን እንዴት አምነት ትቀበላለ? እኔ አላመንኩበትም፣ ግን ደግሞ አለምም የሚመራው በመሰረታዊ እውቀት ነው። ሞኝ አትሁን። ብዙዎች ተከተሉት ማለት ሀቅ ነው ማለት አይደለም። እውነት በተከታይ ብዛት አትለካም። ብቻህን ብትቀር እንኳን እውነት እውነት ናት። እኔ ግራ ገብቶኛል። ግራ ይግባ። አለም እንደዚህ ብትልም በክፉ ስራ የተዘፈቀች ናት። ይለያያል እንጂ ሁሉም ቤት አለ። እንደዚህ አይነት አስፈሪም ኃይለኛም ነገር አንብቤም ሰምቼም አይቼም ተምሬም አላውቅም። ፈጣሪ እንደሆን እንድትቀጠቅጠው ስልጣን ሰጥቷል። እሱ እንደሆን አንድ የወደቀና የተዋረደ

ፈጣሪ ያለውን የሚሆን ባይዞሽ፣ እሺ ፈጣሪ ለራሳቸው ምርጫ ነፃነት እንዲህ የሚያደርገኝ ራሴ ይስራ። በእኔ ምክንያት ግን ይሁን እንደዚህ ዓይነት ነገር ውስጥ መግባቱ የዘላለም ፀፀቴ ነው። ቲጂ እያይዞሽ ፈጣሪ ያለውን የሚሆነው። እባክሽን አታልቅሺ። ከዚህ ቀደም ምግቡ ላይ እንደገና መኝታ ቤታችንን ነበር የሚያበላሸው። ሲለው ደግሞ ሳሎን ላይ ይደፋብን ነበር። ዛሬ ግን በይሁን ይመጣብኝ እንዳፎከረው በማልችለው በይሁን ኔ ይመጣብኝ። አንቺ ምን አደረግሽ ትይ እንጂ ማልቀስ እኮ መፍትሄ አይሆንም። ለምን ብለው ፖሊስ አመልክታችሁ አታሳስሩትም? ግን ያልሞከርነው መስሎች ነው። ሆኔ ፖሊስ ጣቢያ ሄዶ ነበር እንደዚህ አይነት ነገር መመሪያ ላይ የለም ነበር ያሉት። በጣም ስንጨቀጭቃቸው ፖሊሶች ቤታችን መጥተው ነበር። እና እንዲህ ሲሆን አዩት? አይ አልታያቸውም። እቃው ሲሰበር በሩ ሲደበደብ ለእኛ እየተሰማን እየታየን፣ ለፖሊሶች ግን ምንም ነበር የማይታያቸው፣ ምንም ነበር የማይሰማቸው። እንዴ እንዴት እንደዚህ ይሆናል? ፖሊሶች እየቀለዳችሁ ነው ብለው ይሁኔን ሊያስሩብኝ ነበር። እግዚአብሔር ይተፋል። ቤት የገባው ማት ማት መስሎች ነው። ዛሬ ደግሞ ጉሮሮዬን ማፍኖኝ ነበር። ምን አይነት ክፉ ሰው ነው የጣለባችሁ? እኔ እኮ ከባዘነው ትውልድ አካል ነኝ። ወይ ከምድር አልሆንኩኝ፣ ወይ ከሰማይ አልሆንኩኝ። ልክ ድርዳ ድርዳ ሸረሬ ታየር ላይ ያለሁኝ። እስኪ ነገር ይሄን ማን ነው የሚመልስልኝ? ምንድን ነኝ ሻኔ? ምንድን ነው የሚባለው

ዮኒዬ እኔ በአንተ ምንም ቢያደርግብኝ ያልፋል ብዬ ምንም አልጸናል። ነው፣ አይዞሽ ቲጂዬ፣ አይዞሽ ምንም አያመጣም። ወላሂ እያነገርኩሽ አንቺም እዚያ ያለሽ ተጨነቅሽ አይደለም? ውይ እሱን ታዩ። ቲጂዬ፣ እኔ እናንቺ እኮ እንደዚህ የምንባባል ሰዎች አይደለንም። ይልቅ የሆነ ነገር ማድረግ አለብን። ዮኒ በጣም እያመመው ነው። በዮኒ ከመጣብኝ ያለኝ አማራጭ አንድ ነው። ምንድን ነው? እሱ የሚለኝን ማድረግ። እንዲህማ አታደርጊ። አድርጓለሁ። የሚያስፈራ? ጻድቅ ሰው እኮ ነው። ይሄ ምኑ ያስፈራል? ይሄ እኮ ስጋ የለበሰ ጂኒ ነው እንጂ ሰው አይደለም። አይ ጀሚላ ሁሉም አንቺ እንዳልሽው ቀላል ቢሆን ኖሮ መች እዚህ እንደርስ ነበር። አረ ወላሂ ጅልነትሽ ነው። ይሄ እኮ በእናንተ ብቻ የመጣ አይደለም። ከዚህ ጋር የሚመሳሰል ነገር እናቴም ነግራኝ ታውቃለች። ምንድነው የነገረችሽ? መፍትሄ ሆነኛል? አይ መፍትሄ እንኳን አይሆንሽም። ይሄ ነገር ያጋጠማችሁ እናንተ ብቻ እንዳልሆናችሁ እንድታውቂ ነው። እሺ እናትሽ ነገርሽ ንገረኝ። እናቴ እንደነገረችኝ ድሮ ድሮ ነበር አሉ። ሰፈር ውስጥ አንድ ኃይለኛ ሲሄር የሚሰራ ሰው ነበር አሉ። ሲሄር ማለት ድግምት ማለት ነው። በእኔ እስኪደርስ ድረስ ይህ ነገር እውነት እንደሆነ አላምንም ነበረ። እሺ። እና ይህ ሲሄር የሚሰራ ሰው አንድ ክፉ ጠላት ነበሩ። ያ ጎረቤት ከአንድ ቀን በኋላ ሰርግ ያደርጋል። ታዲያ ይህ ሴረኛ በጎረቤቱ ሰርግ ላይ ዝናብ የቀላቀለ በረዶ መጣል ፈለገ። ከዛም እልሻለሁ፣ ጎረቤቱ ይህንን ያውቅ ነበር መሰለኝ፣ ሌላ ሴረኛ አምጥቶ ቀጠረ። እሱን እንዲከላከልለት ነው። ቲጂ ደግሞ ትቸኩያለሽ። መጨረሻውን ለመስማት ትቸኩያ? አይ እሱን እንኳን አንተ እኔን ጥሩ ስሜት እንዲሰማኝ ብለሽ ነው እንጂ ምንም የረባ ውሪ ያለሽ። አረ ቁም ነገር ነው። ያ ክፉ እስኪመጣ ድረስ ላጫውትሽ ብዬ ነው። ምን አሁን ብሰሚ ምን ችግር አለው? እኔ ስንት ነገር ሰማሽ አለ። እሺ እና ጎረቤቱ ዝናቡን የሚቆጣጠርለት አንድ አስማተኛ ይቀጥራል። እናም የሰርጉለት ሁለቱም ትንቅንቅ ይጀምራሉ። ይሄኛው ዝናቡን ለማስወረድ የተቀጠረው፣ ደግሞ ዝናቡን ለማስቀረት። አዎ። ግን የተቀጠረው ሴረኛ የጎረቤቱን አስማት ሊቋቋመው አልቻለም። ደመናው እየከበደው ሲመጣ ታዲያ ሙሽራውን ጠርቶ ስማኝማ አለው። አቃታ ሊለው ነው። እሱም ማወግ ነበር ታዲያ፣ ምን አለው? ከዚያማ ሙሽራውን ቀስ ብሎ ከጠራው በኋላ ሰማዩ ከበደኝ፣ ውሃውን ልለቀው ነው ብሎ አለኝ አለው። አሪፍ። ከዛ ስንት ጊዜ ተሸነፍኩ ከሚል ጥሩ ዘዴ ነው ያገኘው። ጀሞ ደውለ ቤት ብንሄድ አይሻልም ነበር ቤቴ እንግዲህ አትችልም? የምትሉት አንተ መንገድ አለፈ እንዴ? አዎ፣ ሰው አይደለው እንዴ ለምን አይኖረኝም? አይ፣ እኔ አትመስለኝም ነበር። እሺ፣ አሁን የምትፈልገውን ነገር ላደርግልን የመጣሁት ጥሩ። ግን የምፈልገውን ታውቂያለሽ፣ ለምን አላደረግሽ? እኔ ነው አይደለም የምትፈልግ ይሄው፣ መጣውለት ከፈለክ፣ ቤት ከፈለክ ደግሞ ሌላ ቦታ። ድጋሜ እንደማታገኘኝ ነበር የፎከርሽው፣ ምን ተገኘ? መጀመሪያ እዚህ ማውራት አለ። ገና በልጅነትሽ፣ ገና በልጅነቴ ከእናትሽ ጋር እኔ ደግሞ ከአባቴ ጋር ሁኜ ነበር ያየሁሽ። እንዳየሁሽ ገና ቀልቤ ወደደሽ። የኔ ላድርግሽ፣ ላቅፍሽ፣ ልስምስ ጓጓሁ፣ ቋመጥኩ፣ ግን አልቻልኩም። አሁን ግን የትም አታመልጭኝም። የኔ ካልኩልሽ ደግሞ የማንም ል የፈለከውን አድርግላለሁ። እስቲኛ አልነበር? የፈለግከውን አድርግላለሁ ማለት ያንተ ሆንኩ ማለት አለ። አትድገል ሰው ለሰው ስጋውን አደለ የሚሸጠው። እኔ ግን ላንቺ ነፍሴን የሸጥኩ። የምፈራው ነገር የለም። በእርግጥ ሞት ያስፈራኛል። ሞት ለአንቺ ፍቅር የምከፍለው የመጨረሻ መስዋዕትነት ነው። እኔ እንደዚህ አይነት ፍቅር አይቼ ሆነ ሰምቼ ማላቅ ያገባን የሞተ ሰው አንድ ነው። እኔ ካገባው በኋላ ምንም የምፈልገውን ነገር የማታደርጊ ከሆነ ከዚህ በላይ በስቃይ ማሳለፍናል፣ ማለት አሁን እኮ የምትፈልገውን ነገር ለማድረግ ተስማምቻለሁ። አዎ እንደዛ ልጅ ባለሽ ከአንቺ ጋር ሆኖ ከሚሞት አንቺን አጥቶ በሰላም ቢኖር። ይሄ ደግሞ የተሻለ አማራጭ፣ ዋናውን ቤት ውስጥ ለመግጠት ከዚህ የተሻለ መጨረሻ ይችላል። ስለዚህ ቤቷ አሁን አሁኑኑ ቤትሽ መሄድ አለብን። ወላሂ ካደረገው በደንብ ይመቸኛል። አረባክሽ ነገር ይቅርብን። ታሪያቱን መድፈር አለብን። የተሻለ አጋጣሚ ሲመጡ መጠቀም ነው ያለብን። ቤት ካልሄድን ይላል እንዴ! ምን አይነት ደፋር ነው? ይ ደፋር ነው ወላሂ ደፋር። ወይ ሞት አለው ወይ ደናል። ምርጫው ሁለት ነው። ስቃዬን ለማሳጠር የመረጥኩት መንገድ ሞት ሊያመጣብኝ እንደሚችል አምናለሁ። በሞት አንድ ነገር ሊያሳዝነኝ ይችላል። ከዩኒ መልእክት ብዙ በሕይወቴ የምወዳቸውን ነገሮች አጥቻለሁ እናቴንም ጭምር እናቴ የምትሞት አይመስለኝም ነበር ስትሞት ግን እኔም እንደምሞት አመነ እንደምሞት ሳስብ ደፋር እሆናለሁ ፍርሃት ሞትን መሸሽ ነው የምሸሸው ሞት ግን አይቀርም ስለዚህ የማይቀረው ሞት እየሸሹ ለምን ዘላለም በስቃይ ውስጥ እኖራሉ? እንደ አቢይ አይነት ክፉ ሰዎች እዚህ ምድር ላይ ብዙ መቆየት የለባቸው ምስኪን ሰዎች በክፉ ሰዎች ህይወታቸው እንደሚመሰቀቀል አቢይ አሳይቶኛል በእንዲህ አይነት ክፉ አሰራር ስንት ሰዎች ይሆን ሀብት ንብረትን በትነው አብዶው መንገድ ላይ ቀርቶ ይሆን ስንት ሰዎች ሰርተው አልሞላ ብሏቸው ይሆን ስንቶችስ እንደወጣችሁ ቀሩ ተብለው በዚያው ደብዛቸው ጠፍቶ ይሆን የስንቱ ትዳር እንደኔ ተበጥብጦ ይሆን ጀሚላ እንደምትለው ሴጣን በጭካኔ አለ ዛሬ የሰው ስጋ ለብስ ወደ ቤት እየሄደ ነው ግን አንድ ጥያቄ አለኝ እኔ ምክንያቱም